እስኪ፣ ዛሬ ታይቶ ስለመጥፋት ወይም ጀምሮ ስለ መዝለቅ ነው የምንነጋገረው። አጠር ያለ ነገር ነው የምንነጋገረው። መልእክትም ለማስተላለፍ ነው፣ መልእክት እንደማስተላለፍ ወይም ነገሩንም እንደ መጠቆም ነው። ዛሬ ይህንን የምናገረው ብዙ ጊዜ ምድራችን ላይ የምንወዳቸውም የማንወዳቸውም ነገሮች ይጀመራሉ። የሚያስደስቱንም የማያስደስቱን ነገሮችም እንደ አጠቃላይ እንደ ሰው ልጅ ሞራልም ጥሩ ያልሆኑም ጥሩ የሆኑም ነገሮች ምድር ላይ ይጀምራሉ እንደ ፖለቲካም ይጀምራሉ። እንደ አስተሳሰብ፣ እንደ ፍልስፍናም ይጀምራሉ። እንደ ፖለቲካም ይጀመራሉ። እንደ አንድ ግለሰብም ይጀመራሉ። ግን ይጠፋሉ። ግን ደግሞ ተጀምረውም ስር ሰደውም ደግሞ የሚቀጥሉ አሉ ምድር ላይ። ስለዚህ በዚህ ጉዳይ ላይ ነው የምንነጋገረው ዛሬ። አንዳንድ ነገሮች ይጀመራሉ፣ ይጠፋሉ። ታይቶ ስለ መጥፋት ነው የምንነጋገረው። ግን ታይቶ በመጥፋት ውስጥ በጣም ብዙ ዋጋ እየከፈልን ነው። እኛ የሚቀጥል ህይወት እያለን ምድርን ጨርሰን እንዲያውም ለዘላለምም በእግዚአብሔር መንግሥት ውስጥ እንኖራለን የመጣ ነው ከእግዚአብሔር ነው ወደ እግዚአብሔር እቅፍም እንመለሳለን ብለን የምናምነው እኛ ጊዜያዊ በሆኑና ታይተው በሚጠፉ ነገሮች በጣም ብዙ ዋጋ ከፍለናል፣ ተንገላተናል፣ በጣም ብዙ ነገር ሆነናል። እሱ ነገር ላይ ትንሽ ለማለት ነው ዛሬ የመጣሁትና ርዕሱ ምንድነው? ቴዎዳስ ይላል። ይሄ ቴዎዳስ የሚባለው ሰው እንደ ምሳሌ የተነሳ ሰው ነው። ሐሳቡ የሚገኘው የሐዋርያ ሥራ ምዕራፍ አምስት ላይ ነው። የሐዋርያ ሥራ ምዕራፍ አምስት ላይ ሐዋርያ ተይዘው መገረፍ፣ መደብደብ ጀመሩ። ሊገሏቸውም ፈለጉ። ግማሾቻቸውን አሰሩ። ግማሾቹን አስደነገጡ በታተኗቸውና ይህ ይሄ የአይሁድ ሸንጎ ትልቅ በጥብጥ ፈጠረ። ምክንያቱም ክርስትና ሰዎችን መፈወስ ጀመረ። ክርስትና ሰዎችን የተለየ አመለካከት ማስያዝ ጀመረ። ክርስትና ህብረትን ጀመረ። እውነተኛ የሆነ ህብረት፣ እውነተኛ የሆነ ፍቅር፣ እውነተኛ የሆነ ሰላም እውነተኛ የሆነ ፈውስ፣ እውነተኛ የሆነ ጥሩ ህብረት መፍጠር ጀመረ ክርስትና። ይሄ ደግሞ ከነባሩ ህዝብ ጋር በዛ ትንሽ በሆነች ሞራል ውስጥ ተሰብስበው በአሮጌ መንፈስ ውስጥ መኖር ለለመደው ማህበረሰብ ደግሞ ሊመች አልቻለም። በተለይ የክርስቶስ ኢየሱስን አስተምህሮና ማንነት የተቃወሙ ሰዎች ክርስቶስ ኢየሱስን አስወግደውት ሞቶ ተነስቶ ከሄደም ካረገም በኋላ እሱን ተከትለው የመጡት ሰዎች እረፍት ነስተዋቸዋል። ስለዚህ ሐሳቡንም ማዳፈን ይፈልጋሉ። በተለይ ይሄ ታይቶ መጥፋት ከሀሳብ ጋር የተያዘ ነው። ሐሳቡ ህያው ከሆነ ይቀጥላል። ሐሳቡ ደግሞ ጊዜያዊ ከሆነ ይጠፋል። ሐሳቡ ምድራዊ ከሆነ ይጠፋል። ሐሳቡ ሰውኛ ከሆነ ይበላሻል። ሐሳቡ የእግዚአብሔር ከሆነ ደግሞ ይቀጥላል ነው። በዚህ መሀል ነው አሁን ዛሬ የምንነጋገረውና ዋናው የነጥቡ መነሻ የሐዋርያት ሥራ ምዕራፍ ሦስት ላይ ነው። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ ያንን በር ዳር ቁጭ ብሎ ወደ ቤተ መቅደስ መግቢያ ላይ በሩ ላይ ቁጭ ብሎ ይለምን የነበረውን ሰው ከፈወሱት በኋላ ከተፈወሰ በኋላ ጴጥሮስ ተነስና ተመላለስ ካለው በኋላ በዚህ ርዕስ አንድ ጊዜም ሰርቻለሁ። በደንብ ሂዱና አዩት ካለ በኋላ ነው ነገሩ እየቀጠለ እየቀጠለ መጥቶ ሰዎች መብዛት ጀመሩ። ይሄ ነገር እውነት እየሆነ ሲመጣ ሊያፍኑት ፈለጉና ሸንጎ ፈጥረው ሐዋርያትን ማስፈራራት፣ መጠየቅ፣ በቃ ማጉላላት ጀመሩ። ሲጀምሩ ግን አንድ ነገሩ ግር ያለው ሰው ወይም ነገሩን በብስለት ያየ ሰው ሸንጎውን ቆይ እስኪ ያለ አስቆመና፣ ሐዋርያትንን ልፍ አርጓቸዋል። የሐዋርያትን አምጥተው ገርፈው ግማሹን እስር ቤት አስገብተው አጉላልተው በቃ በዚህ ስም ሁለተኛ እንዳትናገሩ፣ በቃ በዚህ ስም እንዳታስተምሩ፣ ይሄን ነገር ተውረፉ፣ ይሄ መንፈስ ልክ አደለም፣ ይሄ መንገድ ልክ አይደለም፣ በቃ ረብሽ ሆናል ምናምን በሚል አስደንግጧቸው ጎድተዋቸዋል። ቀላል አደለም። አንድን ሰው ዝም ብሎ ወስዶ መግረፍ ተገቢ አይደለም። ግን ይሄ ዓለም ማን ይከሰዋል? ይህ ዓለም በአመፁ በርታ ነው እንጂ የሚለው በአመፁ ተው የሚለው የለም። አሁን የምድራችንም ትልቁ ችግር ነው። በዚህ ዘመን ጦር አሰልፎ ሲቀጣቀጥ ተው የሚለው የለም። ጦር ሲያመርትም ተው የሚለው የለም። ጦር ሲያዘምትም ተው የሚለው የለም። እርስ በርሱ ወንድም ከወንድሙ ሲጣላ ሲደባደብም፣ ያልሆነ ታሪክ ሲተረክም፣ ያልሆነ ትምህርት ሲሰጥም ተው የሚለው የለም። በቃ ይህን ዓለም ከአመፁ የሚከለክለው የለም። ስለዚህ እንደዛ ሲያደርጉ ተዉ አለና ሐዋርያትን ፈቀቅ አደርጓቸው፣ ቆይ እስኪ እናንተ ልፍ በሉ አለና፣ ይሄ ገማልያል የሚባል ፈሪሳዊ ነው። እነዚህ ፈሪሳውያን ደግሞ የፋሬስ ነገዶች ናቸው። በጣም ጎበዞች ናቸው። በጣም ነገር አዋቂዎች ናቸው። ግን እንትን ናቸው፣ ወግ አጥባቂዎች ናቸው። እና በጣም ኃይለኞች ናቸው። ሲዞር አድርጓቸው አለና አንድ ነገር ተናገረ። ይሄ ገማልያል የሚባለው የሕግ መምህር ነው። ሕግ አዋቂ ነው፣ ነገር አዋቂም ነው። ሁኔታውን አየና ግን አንድ ነገር አለ። ምንድነው ያለው? እናንተ ሰዎች አላቸው፣ ለሸንጎኑ ሐዋርያትን ፈቀቅ ካደረገ በኋላ አንዳንድ የሰለጠነ ሰው ባለጉዳይን እልፍ ያደርግና ለብቻው ያወራል። አንዳንድ ሰው ደግሞ ልጆቹንም አስቀምጦ ዝም ብሎ ሲያንቧረቅ የሚውልም አለ፣ ቦታም ማይመርጥ። ይሄም አንድ ትልቅ ብልሃት ነው። የሰለጠነ ሰው፣ ትልልቅ ሰው ለብቻው ያወራል። አሁን አገራችን ላይ የጠፋው ይሄ ነው። በህዝብ ፊት በህጻናት በብላቴኖች ፊት በማይገባቸው ሰው ፊት ትልልቅ የሆኑ ግዙፍ ሰዎች እርስ በርስ ሲነታረኩ፣ ሲሰዳደቡ፣ ሲዘላለፉ እናያለን። እባካቸው እናንተ ሰዎች ከገማ ላይ ያል ትምህርት ውሰዱ። ከገማ ያል በላይም እኮ በክርስቶስ ኢየሱስ ታምናላቸው አይደል? በክርስቶስ ኢየሱስ ስጋና ደም ከብረናል ብላቸዋል። ህይወትን ማግኝት አላል ብላችኋል አይደል? ከገማ ያል በላይ እኮ ክርስቶስ ኢየሱስ በጣም ስነ ስርዓት አዋቂ በጣም ብልህ በጣም በሳል ትግስተኛና ምሁር እኮ ነው አደል ከኢየሱስ ክርስቶስ እኮ ብዙ ተምረናል ህይወትን ብቻ እኳ አደለም ያገኘ ነው ብዙ ትምህርቶችን ወስደናል እኔ እንኳን በግሌ ከኢየሱስ በጣም ብዙ ትምህርቶችን ወስጃለሁ ለህይወቴ ጠቅመውኛል በትክክል ህይወቴ ላይ የሚተገበሩ ማለት ነው ስለዚህ በህዝብ ፊት እስኪ አትነቃቀፉ ትልልቅ ሆናችሁ እንደ አምላክ የምናያችሁ ሰዎች ከአምላክ በታች ከነሱ ውጭ የለም የምንላችሁ ሰዎች እርስ በእርሳችሁ ስትስተዳደቡ ስትዘላለፉ ስትናናቁ ስናይ ለኛ የሚተርፍልን ቦታው እንደማይረባም በቃ ደካማ አእምሮ ያለው ሰው የሚረዳው በቃ ቦታው ለካ አይረባም እያታለሉልን ነው የሚለው እያታለሉን ነው ለካ እነዚህ ሰዎች ሊል ስለሚችል እባካችሁን ለትውልዱ መሰናክል አትሆኑ ብስል ሆኑ። ስለዚህ ገማ ላይ ምን አለ በጉዳዩ ላይ ስለማይመለከታቸው ጉዳዩ የእኛ ጉዳይ ስለሆነ አለና፣ ሐዋርያትን ፈቀቅ አድርጓቸው፣ እስኪ እልፍ በሉ አለና፣ ወሰድ አድርጓቸው፣ ለብቻቸው ለሸንጎ አንድ ነገር ተናገራቸው። እናንተ ሰዎች ይሄ ነገር አላቸው። ታስታውሱ ከሆነ በአንድ ወቅት ቴዎዳስ የሚባለው ሰው እኔ ኃያል ነኝ ብሎ ተነስቶ ነበር አላቸው። ታሪክ ጠቅሶ ነው። ቴዎዳስ የሚባል ሰው ተነስቶ ነበር ማለት ነው። ቴዎዳስ የሚባል ሰው እኔ ኃያል ነኝ ብሎ ተነስቶ ነበር፣ ብዙ ሰዎችንም አስከተለ። አራት መቶ ያህል ሰዎችን አስከተለ። ጠፋ። የተከተሉትም ሰዎች እንዳልሆኑ ሆኑ፣ የሉም አላቸው። አሁንም ታሪክ ጠቀሰና፣ ከዚያ በኋላ ደግሞ አላቸው ሰዎች በተጻፉበት ወቅት አላቸው የገሊላው ይሁዳ ተነስቶ ነበር አላቸው። ሰዎች በተጻፉበት ወቅት ማለት አሁን ወደኛ ስንአመጣው ሀሳቡን የህዝብ ቆጠራ በተደረገ ጊዜ ማለት ነው። ኢትዮጵያ ውስጥ አለ አደል ህዝብና ቤት ቆጠራ አለ አደለም። እኛ ሀገር ህዝብም ይቆጠራል ቤትም ይቆጠራል። ምንድን ነው ሲባል ያው መንግስት የራሱ የሆነ ጥበቃ ላይ ያደረግ ነው፣ ለሀገሪቱ ለህዝቡ ካለው የፖፕሌሽን ሬት ጋር ተያይዞ የሚሰራው ነገር አለ ተብሎ ነው። ግን ሴራው ብዙ ነው። ምንም አይጠቅምንም። ምንቶ ባጭሩ ግን ምንድን ነው ህዝብ በተጻፈ ጊዜ ያለው ገማልያን፣ የህዝብ ቆጠራ በተደረገ ጊዜ ነው። ሰዎች በተጻፉ ጊዜ ማለት ማነህ? ከየት ነገድ ነህ? ምንድን ነህ? ከየት ነህ? ስንት ሰው አለ በዚህ ወረዳ፣ በዚህ ቀበሌ፣ በዚህ ዞን፣ በዚህ ግዛት ተብሎ በያገረ ግዛቱ ሰዎች ተጽፈው ነበር፣ ተቆጥረው ነበር ነው ባጭሩ። ህዝብ ቆጠራ በተደረገ ጊዜ ያላቸው በእኛ አማርኛ ነው ሰደውና፣ ህዝብ ቆጠራ በተደረገ ጊዜ የገሊላው ይሁዳም ተነስቶ ነበረ። እሱም እንዲ ውሃ እያልኝ ብሎ የተወሰነ ሰሞን ዘጥ ዘጥ አለና ከዛ ጠፋ አላቸው። ስለዚህ አላቸው፣ አሁን በዛ አካባቢ የተፈጠረውን ሁከት እልባት ስለመስጠት ነው የምንነጋገረው። በተመሳሳይም በዘመናችን በግላችንም፣ በህይወታችን፣ በቤተሰባችን፣ በአካባቢያችን፣ በመስሪያ ቤታችን፣ በየቤተ እምነታችንም የሚፈጠሩ ሁከቶችን እልባት ስንሰጥ በእንዲህ አይነት በሳል ነገር ነው። ህግ የሚያቅ ሰው እግዚአብሔርን አውቃለሁ የሚል ሰው በሳል የሆነ እልባት ነው የሚሰጠው፣ ወይም ጥንክር ያለ የማያዳግም መፍትሄ ነው የሚሰጠው። ስለዚህ ህግ ገማልያል ምን አላቸው? እነዚህ ሰዎች ጠፉ አለ። ሁለት ሰዎችን አነሳ፣ ቴዎዳስን አነሳ፣ ገሊላዊውን ይሁዳ አነሳ፣ ከእነ ምልክቱ ጠቅሶ በዚህ ወራት በዚህ ዘመን እንደዚህ ሆነ፣ እንደዚህ ሆነ፣ ጠፉ አለ። ሁሉም ጠፉ፣ እነሱን የተከተሉ ሰዎች እንኳን ስም አጠራራቸው ሳይታወቅ ጠፉ። በቃ ብን ብለው አልባ ሊሆኑ ምናምን ሆነው ቀሩ። እንዲህ እንዳሉት ኃያል አልነበሩም፣ እንዳሉት ትልቅ አልነበሩም። ማህበራቸው ወደቀ፣ መሪያቸውም ወደቀ፣ ጠፉ አላቸው። ምናልባትም አለ ጉዳዩ ሶስተኛ ነው ማለት ነው። የሐዋርያት ምናልባትም እናንተ ሰዎች አላቸው። የሸንጎውን አባላት ነው የአይሁድን ካህናት፣ የአይሁድን ሽማግሌዎች፣ ፈሪሳውያንን፣ የራሱን ሰዎች እንደዚህ አላቸው። ምናልባት እናንተ ሰዎች ከእግዚአብሔር ጋር ስትጣሉ እንዳትገኙ አደራ አለ። ይህ ከእግዚአብሔር ጋር እንዳትጣሉ እነዚህ ሰዎች ወይም ሐዋርያት ከሚያደርጉት ድንቅ የተነሳ ከመሪያቸውም ከኢየሱስ የተነሳ ገማላ ያል በነገራችን ላይ በኢየሱስ አይመን እንጂ ኢየሱስን ያውቀዋል፣ በደንብ ነው የሚያውቀው። ያንዳንድ ሰዎች ጥንካሬ ይገርመኛል። ያንዳንድ ሰዎች የልብ ጽናት ወይም ደግሞ የልባቸው አለመፈታት የልባቸው ክፉ መቆለፍ በጣም ነው የሚገርመኝ። እኔ ስለ መቆለፍ ሳነሳ ከስጋ ቁልፋት ይልቅ የልብ ቁልፋት በጣም አደገኛ ነው። ቆላፍ ማለት ወሸላ ማለት ነው በግልጽ ቋንቋ ያልተገረዘ ሸለፈታም ማለት ነው። እሱ በስጋው ያልተገረዘ ሰው ነው። ልቡ ያልተገረዘ ደግሞ በጣም ክፉ ነው። ግን በስጋ ያልተገረዘ ሰው ምንም ችግር የለበትም። ይህን ያህል ችግር ያመጣል ብዬም አላስብም። ምንም ችግር አያመጣም። በድሮ ጊዜ ግን በዕብራውያን ሕግ አብርሃም ራሱ ተገርዞ ስለነበረ ከአብርሃሙ በኋላ ያሉ በሙሉ የአብርሃም ዘሮች ተገርዘዋል። ግዝረት አለ ወይም ግርዘት አለ። ግዝረት ማለት ግርዘት ማለት ነው። መገረዝ ማለት መገዘር ማለት ነው። ቆርጦ መጣል ነው። ሌላ ነገር የለው። ይህ በደንብ ነው የምናውቀው። ከእንደነዛ አይነት ሸለፈታም ይልቅ የልብ ሸለፈት በጣም ክፉ ነው። ወደ ገማልያል ስመጣ ገማልያል ኢየሱስን አያውቀውም ማለት አልችልም። በደንብ ነው የሚያውቀው፣ የመጣበት ህግ፣ የሚያውቀው እውቀት ያለው ኢብሪት። ትልቅነቱ ግን ምን ስላለው ስለያዘው ወርዶ ኢየሱስን ተቀብሎ በኢየሱስ አምኖ ክርስቲያናዊ መሆን አልፈለገም እንጂ ሐዋርያትን ብቻ አይደለም ያውቃቸው፣ ኢየሱስንም ያውቀዋል። ምክንያቱም ኋላ ላይ ከክርስቶስ ተከታዮች በኋላ የተነሳውም ወይም ከሐዋርያት በኋላ የተነሳውም ጳውሎስ ሳውል የዚሁ የገማልያል ተማሪ ነበረ። ገማልያል ማለት ትልቅ ሰው ነው። ብዙ ነገር የሚያውቅ ነው እና ኢየሱስን ያውቀዋል። ያቀዋል ስል በአካል ብቻ አይደለም። የኢየሱስንም አላማና መንገዱን ያውቃል። መቀበል አለመቀበል ግን ሌላ ጉዳይ ነው። ስለሚያቅ የአይሁድን ሸንጎ አፍርሶ ሌላ ነገር ከማለት ይልቅ በሳል የሆነ ምክር አስቀመጠ። እነዚህም ሰዎች እንዳለፉት እንደ ቴዎዳስ ኃይለኛ ነኝ ብሎ አራት መቶ ሰው አስከትሎ እንደ ጠፋው። በዛ ዘመን አራት መቶ ሰው ማለት ብዙ ነው። አራት ሰውም ከተከተለ ብዙ ነው። ምክንያቱም በዛ ዘመን የሕዝብ ቁጥር በዛ፣ የሕዝብ ጥንካሬ በዛ፣ የሕዝብ አለመረዳት አራት መቶ ሰው ማስከተል በጣም ብዙ ጉባኤ ነው፣ ትልቅ ሕዝብ ነው። የአንዲት ከተማ ሕዝብ እንኳን አራት መቶ ይሞላሉ? አይሆንም። ሰላሳ አርባ አስራ አምስት ሀያ ሀምሳ መቶ ምናምን እየሆኑ ነው የሚቀመጡት በእያንዳንዱ የገጠር ሰፈሮች እንኳን ያን የህዝብ ብዛት ብዙ አልነበረ እና አራት መቶ ሰው ማስከተል ማለት ቀላል ጭፍራ አይደለም፣ ብዙ ነው። እሱም ከዛ የገሊላው ይሁዳም ተነስቶ ነበር እንደዚሁ ጠፉ። እነዚህም እንደዛው ይጠፋሉ አላቸው። ከእግዚአብሔር ከሆኑ ግን አትችሉም፣ አታጠፏቸውም፣ ይቅርባችሁ አለ እና ሀሳቡን አቆመ፣ ጨረሰ። ሲጨርስ ግን ያው ካፈርኩ አይመልሰኝ ነው። አይሁድ መቼም አንዴ የጀመሩትን አይተውም። ይሄ በእምነት ያለ መረዳት አንዳንዴ ሞኝ ነው የሚያረገን። እና ሐዋርያትን ሰበሰቡና ገማልያል ከተናገረ በኋላ ስለሰጉ ሐሳባቸውን ስለከፈለውም ለመግደልም ለምንም አልቻሉም። እና ለምን ታሪክ ጠቅሶ ሲነግራቸው አዎ እንደዛ ከሆኑ ይጠፋሉ፣ ግን ከእግዚአብሔር ከሆኑ ደግሞ አንቋቋማቸውም አሉና ሂዱ አይደለም ያሏቸው። ሁለተኛ በዚህ ስም እንዳትናገሩና ገረፏቸው፣ ደበደቧቸውና የሚፈልጉትን አልሆን ሂደው ብለው በተኗቸው። በተመሳሳይ በዚህ ዘመን በተመሳሳይ በዚህ ዘመን ብዙ የሚጀመሩ ነገሮች አሉ። አሁን በጣም ብዙ ግለሰብም የሚጀምረው አለ። አሁን በጣም ብዙ ከአጥማቂ ጀምሮ እስከ እብድ ድረስ ከፖለቲካ ሰላይ ወይም ለዓለም አቀፉ ሴራ ከሚሰልሉ ሰዎች ጀምሮ በሃይማኖትም፣ በፖለቲካም በማህበረሰቡ ዘንድ የማይጀመሩ የማይነሱ ሀሳቦች የሉም። አሁን በጣም ብዙ አስተምሮች አሉ ምድር ላይ ሀገራችን ኢትዮጵያን ምስቅልቅሏን ያወጣት ብልሽትሽቷን ያወጣት አሁን የብዙ ሰዎች አስተምሮ ነው። ኢትዮጵያ ውስጥ ብዙ አስተምረዋል። እንዳ አንድ ሀገር ከሆነ ፖለቲካዊ አስተሳሰብና ሃይማኖታዊ አስተሳሰብ ነው የሚኖረው። በቃ በቃ እኮ ፖለቲካውን ይዞ መንግስት ይመራል፣ ህዝብ በፖለቲካ ይተዳደራል። የሃይማኖት ተቋማቱን ደግሞ የእግዚአብሔር ሰዎች ይዘው የቤተክርስቲያናትና የሌሎች ቤተ እምነቶች ህዝቡን በእግዚአብሔር መንፈስ ያስተዳድራሉ። በቃ እኮ አለቀ። አሁን ግን እንደዛ አይደለም። እንዲህ ብቶ እንዲህ ብቶ ትሆናለህ፣ እንዲህ ሊሆን ነው፣ እንዲህ ሆኗል ተብሎ ሰዎች በብዙ አስተምሮና ሀሳብ ላይ ዛሬ ተከፋፍለው ተከፋፍለው ብዙ ነገሮች አሉ። አሁን እኛ ምን ሆነናል ማለት ነው? ደክሞናል። በቃ ዋጋ ከፍለና እየተንገላታን የሆነ ሀሳብ ሲባል ስንደነግጥ፣ የሆነ ሀሳብ የመጣ ሲባል ስንደነግጥ፣ የሆነ ሀሳብ ተጀምረዋል ብለን ስንሞክር፣ የሆነ የቢዝነስ ሀሳብ መቷል ብለን ስንሞክር፣ የሆነ አሰምሮ መቷል ብለን ያን ስንሸመድድ፣ ሜዲቴት ስናረግ፣ የሆነ ነገር ስናረግ፣ በቃ ምስቅልቅል ያለ ነገር ውስጥ ነው የገባነው። አንዳንዶቻችን ደግሞ እንፈራለን። በቃ እርስ በርስ ልንባላ ይሆን? ምድር ልትጠፋ ይሆን? በሃይማኖቶችን ላይ ችግር ሊፈጠር ይሆን? ሀገራችን ላይ በቃ ብዙዎቻችን ስጋት አለብን። እኔ ደግሞ አንድ ነገር ልንገራቸው። ገማ ላይ ያልን ልዋስና በገማ ላይ ያል ጫማ ልቆምና፣ ግን በራሴ እግር ልራመድና አንድ ነገር ልናገር። እነዚህ ምድር ላይ የምታዩቸው ጅምሮች በሙሉ ከእግዚአብሔር ከሆኑ ልንገራቸው፣ አታስቆሟቸው። እግዚአብሔር መልካም ነገርንም ያመጣል መጥፎ ነገርንም ያመጣል። በነገራችን ላይ እግዚአብሔር ሊቀጣ ሲፈልግ፣ ሊገስጽ ሲፈልግ፣ ባዶ አርጎ ሊያሰለጥን ሲፈልግ እግዚአብሔር መጥፎ የሆኑ ነገሮችንም ያመጣል። በቃ ይጠርግሃል፣ ከምድር ላይ። ምክንያቱም ምድር የሱ ናት። ስትቆሽሽ፣ ስትበላሽ፣ ስታዘምም ነገሮች አልሆንም ሲሉ እግዚአብሔርም ሌላ ነገር አስነስቶ ምድርን ይቀጣል። የተጀመሩት ሀሳቦች የእግዚአብሔር ሊሆኑ ይችላሉ። ጥሩ የሚሆኑ መጥፎ እግዚአብሔር ይቀጣልም፣ ይገስጻል። አንዳንዱ በዘመነ መንፈስ ቅዱስ አንቀጣም አሁን መንፈስ ቅዱስ ነው የሚሰራው ይልሃል። ከዚህ በላይ እንዴት ትቀጣል? ራስን እየዋሸ እያታለልክ እየኖርክ አይደል እንዴ? ራስን እንኳን በደንብ መች ታውቀዋለህ? አሁን አብዛኞቻችን እኮ ራሳችን ያናውቀው ታዲያ ዘመነ መንፈስ ቅዱስ ስትሰራበት ስትኖርበት ነው እኮ የሚጠቀመው። በእርግጥ ነው ልክ ነው። ይሄ ዘመነ መንፈስ ቅዱስ ነው፣ መንፈስ ቅዱስ የሚሰራበት ዘመን ነው። ምድር ላይ መንፈሴን እልክላችኋለሁ እንደተባለውም በእርግጥም መንፈስ ቅዱስ ወደ ምድር መጥቷል። የሚጠቀሙበት ሰዎች ግን ጥቂት ናቸው። ያ ማለት ግን አሁን እየተቀጣን አይደለም፣ ክፉ ነገር እየሆነ አይደለም ማለት አይደለም። በጣም ብዙ ነገሮች ክፉ ነገር እየሆኑ ነው ምድር ላይ። መንፈስ ቅዱስ የተጠቀመበትን ይጠብቃል እንጂ ለምድር ሁሉ እንደፈለገው ሲጨማለቅ ችግር የለውም ብሎ ዝም የሚል አይደለም። መንፈስ ቅዱስ ሰው አይደለም። መንፈስ ቅዱስ ጭንቅላት አይደለም። መንፈስ ቅዱስ አሳሰብ አይደለም። መንፈስ ቅዱስ ዘላለማዊ ኃይል ነው። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ አምላክ ነው። የምድሩም የሰማዩም ሰሪ ነው። ስለዚህ አሁን ምድር ላይ ብዙ ነገር አለ። ስለዚህ መጥፎም ይሁን ጥሩ የተጀመረው በእግዚአብሔር ከሆነ አታስቆሙትም፣ ስራውን ሰርቶ ይሄዳል። መልካም የሆነውንም ጅምር አታስቆሙትም። በአድማ በጭቅጭቅ በመግረፍ በመደብደብ በማሰር በማስደንገጥ ብዙ ሰዎች ንቅናቄ ይጀምራሉ። ምድር ላይ ጥሩም ይሁን መጥፎ ጥሩም ይሁን መጥፎ ከእግዚአብሔር ከሆነ አታስቆሙትም ነው በቃ አሁን በስርዓቱ ጭምር የሚደገፍ እንቅስቃሴ ሁሉ አለሁ፣ በቃ የሆነ ነገር ማድረግ የሆነ ነገር ማድረግ የሆነ ነገር ማድረግ እሱ ነገር እየረበሸ ነው እያጉላላን ነው እያንገላታ ነው። ከእግዚአብሔር ከሆነ ማንም አያስቆመው፣ ስራውን ሰርቶ ይሄዳል። ምክንያቱም የእግዚአብሔር ዓላማ በከንቱ አይመለስም። ጥሩም ይሁን መጥፎ እግዚአብሔር ከሆነ ያስጀመረው፣ እግዚአብሔር ከሆነ የላከው፣ እግዚአብሔር ምድር ላይ እንዲሰራ፣ እንዲያጸዳ፣ እንዲነቅልም ይሁን እንዲተክል እግዚአብሔር የላከው አስተሳሰብ ከሆነ ያ ማህበር፣ ያ እንቅስቃሴ፣ ያ አስተሳሰብ አይወገድም ከምድር ላይ ይቀጥላል፣ ስራውን ሰርቶ ይሄዳል። በእርግጠኝነት ግን የጀመሩት ሰዎች ከሆኑ እንደ ገሊላው ይሁዳና እንደ ቴዎዳስ ይጠፋሉ። እኛ አገር ላይ እንኳን ብዙ አብዮቶች ተፈጥረዋል አይደል? ንጉሳዊ አብዮት ወደቀ። ከዛ ሶሻሊዝም ምናምን መጣ፣ ወደቀ። ከዛ አብዮታዊ ዲሞክራሲ ነው መጣ፣ ወደቀ። አሁን ደግሞ መጥቷል፣ ይወድቃል ደግሞ ይህም። ምክንያቱም የሰው ነገር ይወድቃል። ከእግዚአብሔር ከሆነ ግን አይወድቅም። ምን እናድርግ ነው ታዲያው? ዋና ትምህርቱ ላስተላልፍ፣ የፈለኩት መልእክት እንደ ትምህርትም አይደለም አደለም፣ እንደ መልእክት፣ እንደ ቤተሰባዊነት ሀሳቡን እንደ ማንቃትም ነው። ይህን ሀሳብ ያመጣሁት ምንድን ነው ከተባለ ከተጀመረው አጀንዳ ጋር ሁሉ እየተናፈስን ዋጋ ባንክፍል ጥሩ ነው ነው። ቦታ አትስጡት። ምንም ነገር ይጀመር፣ ምንም እግዚአብሔርን ታምናላችሁ አይደል? ሁሉም በእግዚአብሔር ያምናል። ክርስቲያኑም፣ ሙስሊሙም፣ ይሁዲውም ሌላውም ሁሉም እንደ ቤተየምነቱ ታምናላችሁ በምታምኑት አምናክ በእግዚአብሔር ብቻ ኑሩ። የሚጀመሩ ሀሳቦች የእግዚአብሔር ከሆኑ በቃ አካል የእናንተ አካል ናቸው፣ ይቀጥላሉ። የተጀመሩት ሀሳቦች፣ የተነሱት አብዮቶች፣ የተነሱት ግርግሮች፣ የተነሱት አስተሳሰቦች፣ አሰምሮዎች በሙሉ በቃ ሊነጥቁን ነው፣ ሊበሉን ነው፣ በቃ ሊያጠፉን ነው የምንላቸው በሙሉ ከእግዚአብሔር ካልሆኑ ይጠፋሉ። የፈለገ አስፈሪ ቢሆኑ፣ በሚሊዮን የሚቆጠር ህዝብ ቢከተላቸው፣ መንግስታት ቢያምኑባቸው፣ ኢቨን የሃይማኖት መሪዎች እንኳን ልክ ነው ቢሏቸው፣ እነዚያ ሀሳቦች የእግዚአብሔር ካልሆኑ ይጠፋሉ። እንደ ቴዎዳስና እንደ ገሊላዊ ይሁዳ ሐሳብ ይጠፋሉ። ራሳቸው አራማጆችም ይጠፋሉ። አለቀ። እግዚአብሔር ግን ያደረገው ከሆነ ሊቆም አይችልም ነው። ስለዚህ ገማልያል የተናገረው እውነቱ ነው። ሐዋርያት ግን ቀጠለው፣ ዛሬ እዚህ ደርሰናል። በሐዋርያት ፈለግ ላይ አባቶቻችን ቀጠሉ፣ ከዛም ቀጠሉ፣ ዛሬ እኛ እዚህ ደርሰናል። አልጠፋም፣ ሊጠፋም አይችልም። ለምን? የእግዚአብሔር ሐሳብ ስለሆነ። በተመሳሳይም አትድከሙ፣ አትልፉ፣ አትሸበሩ፣ በቃ ምድር ላይ የማይጀመር ጉድ የለም። ከእግዚአብሔር ከሆነ ይቀጥላል አታስቆሙትም። በእግዚአብሔር የሚያምን ደግሞ የእግዚአብሔር የሆነ ሐሳብ አካሉ ነው እንጂ በአድ አይደለም። ከእግዚአብሔር ካልሆነ ደግሞ ይጠፋል። ለምን እግዚአብሔርን ይዛችሁ አትደንግጡ ነው። እግዚአብሔርን የያዘ ሰው እግዚአብሔርን አይፈራም። እግዚአብሔር የያዘ ሰው አይሸበርም። እግዚአብሔርን የያዘ ሰው አይደነግጥም። እግዚአብሔርን የያዘ ሰው በብዙ ነገር ምን አይልም፣ አይደክምም ነው። ዛሬ ይህም መልእክት ነው ላስተላልፍ የመጣሁት አመሰግናለሁ። ቴዎዳስና የገሊላውን ይሁዳ እየገለጠ እያሳየ እየጣለ የሐዋርያትን ፈለግ የእግዚአብሔርን መንግስት ደግሞ እያስቀጠለ የሚያስተምረን የሚረዳን የሚያበረታን የሚባርከን የእግዚአብሔር መንግስት የእግዚአብሔር ስም የእግዚአብሔር ቃል የተባረከ ይሁን የተመሰገነ ይሁን። አሜን። ለነበረን ጊዜ በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።